ሰላም ፍላይ ባርከሽ ድና የተከበሯቸው የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያለው ደህና ነኝ። አልሀምድሊላሂ ዛሬ ሀገር ክፍል ሰማንያ ዘጠና ይዤላችሁ፣ ሰማንያ ዘጠና ይዤላችሁ ቻናሌ ነው ማለት ነው ያታቅታላችሁ። እንዴት ናችሁ? ሰላም ናችሁ ወይ? ያለው ደህና ነኝ። አልሀምድሊላሂ የሚጀው ካለታቸው ቻናሌ ላይ እንደው ሰብስክራይብ በማድረግ ቤተሰብ እንድትሆኑ ባስፖርት ጠይቃችኋለሁ።

ቁርጠኝነት እንዴት እንደሚያሰቃየው ማለት ነው። ቆየን የሴት ልጅ በግዴታ አንተን እንደምትታቅ ይመስላል እንዴ፣ የሆነ ጭራቅ ሲያስጠላ ምን ይመስላል። በእናታቸው ነው ይህ ሰው ተሳድቦ ያለው እና ማለት ነው በጣም ያስጠላል። የሰው ልጅ በፍቅር በመውደር ነው እንጂ በእንትን እንደዚህ እኔ ሆኜ በግድ ማለት የለም። ወንድ ልጅ እንደዚያ ወንድ ልጅ ከሆነ ፊት ለፊት ነው መጋፈጥ ያለበት ማለት ነው። እና እዚህ ጋ ማለት ነው ፎቶ ያነሳው ነው ያው። ለልክልናት ማለት ነው። ጺም ስያንን ስታይ በጣም ነው እየተደሰተችው፣ ፍቅረኛ ባሌ፣ የድሮ የወደፊት ልጆች አባት በህይወት አለሌ ብላ በጣም በደስታ ፈንጥዛለች ማለት ነው። እና ውድ ቤተሰቦች ስዬ በጣም ደስ የምትል ልጅናት ማለት ነው። ድራማ ላይ ብቻ ሳይሆን አላደለ በኖርማልም በጣም አሪፍ ልጅናት እና ይህን ቪዲዮ ለሱ አስተድ ሰብስክራይብ አርጎ ላይክ ም ሸርም አርጎት ግን ሽር ብቀር ላይክ አርጎ እና ማለት ነው። ጽዬ በጣም ደስ ብሏታል፣ እየሳቀች ነው። የሳቀ የድብልቅልቅ ማለት ነው። ሳቅም ለቅሶም የሆነ ደስታ ሲሰማቸው ሳቅም ለቅሶም ማሩላ የሚሰማቸው ነገር እንደዛ ነገር እየተሰማኝ ከዛ ወንድሟ እና ለቤዛ ወንድሜ ቢ ቢት ቢኒኮ በሕይወት አላለች እና አለቀሰች እና ቁጭ አለች። ከዛም በኋላ ተክዛ እንዳለ እንትና ደወለላቸው ማለት ነው። ዳጌ ሲደወልላቸው ተክዛለች። ማን ነው እንደዚ እያደረገው እያለች እያሰበች ነው። ያሁ ማታቅም ማን እንደዛ እንዳደረገባት ማለት ነው። ግን በጣም ያሳዝናል። ወንድ ልጅ እንደ ሴት ሲሰቀይ ግን አያሳዝናቸውም፣ የምር ማለት ነው። ከዛ ለዳጌ ዳጌ ደወለላትና እናቴ እና እናት አሟታለን ና ምትሽ እንታይልኝ እያለ ነበረ። ከዛም በኋላ ደወለ ማለት ነው። ከዛ ዳጌ ቢኒኮ በህይወት አለ ያለችው የምርሽ ና ጺ አለናሱም አለ እና ደነገጠ፣ ና የደስታ ለቅሷ እንደዛ ነገር ተሰማቸው ሁለቱም ማለት ነው። አው የምሬ ነው። በእሱ ስልክ ፎቶ አንስተው ላኩልኝ። በህይወት አለ በህይወት አለ አለችው። ዳጊም ስልኩን በጆሮው ላይ ሳይዘጋው፣ ከዛ እማዬ እማዬ ወንድሜ በህይወት አለ አላት። እሷም አይኗን አፍጥጣ ምንም ምንም አትልም። እምባዋ ብቻ ዝም ብሎ ፍስስስ ነው የሚለው ማለት ነው። ዳግም ከዛም በኋላ እማዬ የሰማሽ ነው አላት። እሷ ምንም የሰማችው ነው፣ ግን ያው መናገር እናንተማ አትችልም። ከዛ ጺና ቤዜ ተቃቀፉና እያለቀሰች ና ሳቅ እየጥ ተደባለ፣ ያለቀ ሳቅና፣ ደስታ የደስታ ሳቅና ለቅሶ ማለት ነው። አላረለ እንደዛ እሺ፣ በቃ ቻው ሳይላት ነው እሱ የዘጋው። ከዛ እሱ እሷም ዘጋቸው ስልኮን ማለት ነው። እና ግን አይኗን አፍታ አይኗን ከማቆላለጭ ውጪ ምንም የምታናገረው ነገር የለም። አይኗን ብቻ መቅሎይ ብቻ ነው ዳጊም ያጎቴ አለ ሲላትም ምንም መናገር አትችልም ማለት ነው። እዚህ ጋር የዲያራ እናት ዲያራ የወንድሟን ክላስ ልከፍልስ እየተፋገለች እያለ የዲያራ እናት መጣች። ማየ ምን ነው ልጄ ደነገጥሽ? አለች። አይ ምንም የወንድሜን ክላስ ውስጥ ምን እንደሆነ እንዳያለ ላይ ነበረ መጣሽ ብኛለ። አይ ልጅ የሰው ክላስማ ማ መክፈት የለብሽም ካሜራ ሊኖር እኮ ይችላል አለቻት። እሺ በቃ ማየ ያ ወንድሜ እኮ ሰው ወንድሜ እኮ ምን ሆነ ብዬ ነው እንደዚህ አይንኩት። ከዛም ዳጊም ተመልሶ ደወለለት። እጽ ግን በማን ስልክ ነው ማነ ፎቶን ውስጥ የላከልሽ ብሎ ጠየቃት። እሷም አይ በሱ ስልክ ነው የላኩልኝ ማን እንደሆነ ግን አላቅም ብላ መለሰችላት። ዳጊም በጣም እንትን እያለ ማን ይሆን ደዝ ያጉቴ የያዘው ብላ እንትን እያለች ነበረ። የዲያራ እናት ልጅቷን ወደ ክላስሽ ግቢ፣ እኔ ስልክ ላውራ ነው አልቻት። እሺ አለቻት፣ እና ዲያራም ወደ ክላስ ገብታ ከዛ በር እየተቆረቆረ እንዳለ ዲያራ መጣች እና በሩን ከፈተችው። ከዛም በኋላ ለምን ከፈተች ብላ ተቆጣቻት። እዚህ ጋር ቢኒ በጣም ተበሳቅሏል። ፊቱ ደም ብቻ ሆኗል። በቃ እየተጸጸተ ነው ማለት ነው። ፎቶ አንስቶ ነው ማለት ነው አቤላ ያሁ እያሰቃየውም ነው ያለው። በጣም ከባድ ነው። ያሁ በፍቅር ስትል ከእሷ ራቅ ጎን ምናምን እያለ እያስፈራራው ነው ማለት ነው። አንተም ወንድ ነው ደግሞ ሰው አስፈራሪ ምን ይመስላል? ደረቅ አይደል? የዲራማው ነው ልበለት እና ከዛ ሲ ወደ እነ ዳጌ ቤት ሄደች እና በተስልኳ ቴክስት ገባላት። ቴክስቱ ምን ይላል? የሆነ ቦታ አገኝሻ አለሁኝ እንድንገናኝ ቶሎ ብለሽ ነው የቶሎ ቢኔን እምፈልግ ከሆነ ብሎ ቴክስት ላከላት። ያው ቴክስቱን የላከላት አቤላ ነው ማለት ነው። እዚህ ጋር አቶ ያፌት አቶ ያፌት ወደ ቤቱ መጥተዋል ማለት ነው። ማን ነው እያሳሰረው እያለ ከዛም በኋላ ሲ ይህ ብሽ ቃለች እና ፊቷን ቀይር አረገች እና ተናደደች፣ እና መቅ የተቀመጠችበትን በከባድ ሁኔታ ጭብጥ አረገችው። ዳይም ምንነሽ አላት። አይ ምንም አለንኩም አለችው። ከዛ አቶ ያፌት እና ግብረ አበሮቹ ወደ ቤት ቁጭ ብለው እያወሩ ነበር። እዚህ ጋር ደግሞ የቤዚ አፍቃሪ ፎቶዋን እያየ ተመስጦ እያየ ነው ማለት ነው። ያው ፂና አቤላ ተገናኝተው ፎቶውን እያሳያን ነው። ይህም ፎቶ አየሻው አይደለ፣ ለመጨረሻ ጊዜ ስንገናኝ እየተነሳ ነው ያነሳች ፎቶ ነው ብሎ አስፈራራት። ከዛ እሷ ምንም አማራጭ የላትም፣ ቢኒ ሊለቀቅላት ያለውን ሁሉ ማድረግ ነው ያለባት ማለት ነው። ያንን ቪዲዮም ማጥፋት አለባት። ከዛ ኤፍራታ ወደ እነ ፂ ቤት ልትሄድ ስልክ እየደወለች ነው የምትሄደውም እንትን ለማለት ነው ማለት ነው። ዶክተሩም ብሩ ተሟልቶልኛል መምጣት ይችላለሁ አለች። እሱም ችግር የለውም በፈለችበት ሰዓት ነው የተውለው አላት። አቶ ሌሎት ዜጋ አቶ ያፌትን እያናገረችው ነበረ። አቶ ቢንያምም ማለት ነው ቢንያምም ያሁ ተቆጥቶና እንትን ብሎ አካ ኪጠራ ብሎ ሄደባት ማለት ነው። እሷም እንደዚህ ሁነሽም አሁንም መላት ሸላረፈም እኔ አንቺን እንደዚሁም የብሆ አለቅሽም ነበር አላት። ከዚህ በኋላ አንድ ነገር ብትናገሪ ከራስ ውርድ ከራሴ አለና መለሰላት እና ተናደድና ወደ ቤቱ ጥሏት ሄደ። ቢንያም ልብሱን ሊቀይር ነበር የመጣው፣ ምክንያቱም የዲያራ እናት ጋር አልሄድ ማለት ነው። የዲያራ እናት ደውላ ስራ አግኝቻለሁ እና ናቶሎ ብላው ነበረ። ከዛም ስለ ቢንያም ቢንያም ማለት ነው። ስለ ናታን አጣርታ ናታን እውነቱን እንደሆነ አውቃለች ማለት ነው። ምክንያቱም ናታን ግን እነሱን ለመሰለን እና እነሱን እንት ለማለት ነው። እዛ የገባው ማለት ነው። ከዛ አቶ ናታን እንደዚህ እየፈነጠጽ ያፈነጣ ዘርዝን ያሳቀ ማለት ነው። ከዛ ደስ እያለው ወደ ቤት ልብስ ሊቀይር እየሄደ ነው ማለት ነው ያው። አፈነጣጠዙ ደግሞ ሌሎች ተጠርጣሪዎች እንዳይበሉ መጨረሻ ላይ ነው ትዝ ያለው ማለት ነው። እና አፈነጣጠዙ ጠርጥሬ፣ እናንትኑ ነው በጣም ነው ያሳቀኝ ማለት ነው። ከዛም በኋላ አቶ ያፌት፣ እፍራታ እነ ጽቤት ያለች ና ጸጉር እየፈለገች ነው ማለት ነው ጥ ስልክ ተደወለላት። እፍራታ ደግሞ የእንትናን ጸጉር ያው የወንድማማች ናቸው ብላ ልታስመረምር ነው ማለት ነው። እና ፀጉሩ ላይ ደግሞ ማበጠሪያ ላይ አገኘ። ጸጉሩን እያየች እንዳለ አየቻት መሰለኝ፣ አላየቻትም። ነገሩን ጨርሳለች፣ ሶፍት ውስጥ አድርጋ ማለት ነው። እዚህ ጋር አቶ የፌት ቤት ቁጭ ብሏል። ኤፍራታ እያለ እየጠራት ነበረ። ኤፍራታ ቤት ውስጥ የለችም። የት ሄደች ነው በዚህ ሰዓት እያለ እየጮኸ እንዳለ የፊት ሰራተኛ መጣ እና ወንድምህን ቢኒን ያሳሰረው የአክስት ልጅ ነው ብሎ አለቀ። ውድ ቤተሰቦች